እነዛ ቢድዓዎች ምን ምን ናቸው የሚለውን አልሐፊዙ ነው ያስቀምጠውልናል። እኛ ቁርአንን በምንቀራበት ሰዓት የምንቀራው ቁርአን አላህ ዘንድ ሙሉ አጅር እንዲያስገኝልን ትክክለኛ ካልሆኑ ነገራቶች እንደ ቢድዓህ አይነት ነገራቶች እና እንዲሁም አዳብን መጣስ ከሚባሉ ነገራቶች ራሳችንን ማራቅ ስላለብን ዛሬ እንሻ አላሁ ተዓላ ቢድዓዎች ምንድን ናቸው የሚሉትን የምናይ ይሆናል።

ከሁለተኛው ረክዓ ረዘም ቢል የተሻለ ነው። ሱናው ይህ ነው የሚለውን አይተናል። እንደዚሁም በምንቀራበት ሰዓትም ተርቲቡን ጠብቀን ብንቀራ የበለጠ ነው የተሻለ ነው ብለናል። እነዚህን ነገራቶች ተቃራኒ በሆነ ጉዳይ በተቃራኒ በሆነ መልኩ ግን ሱረቱ ልአንዓምን በሰባተኛው የረመዷን ለይል መጨረሻው ረክዓ ላይ ማለትም እንግዲህ ተራዊሕ የሚባለው ሀያ ረክዓ ነው እና ሀያኛው ረክዓ ላይ ሱረቱ ልአንዓምን እንቅራ ማለታቸው እና ደግሞ እንቅራ ማለታቸው ብቻ ሳይሆን ቢድዓ ያስደረገው ይህንን መቅራት ሙስተሐብ ነው የተወደደ ነው ብለው መናገራቸውን ነውና ይህ ከቢድዓ ነው ይላሉ። ይህንን በሚሉበት ሰዓት የተለያዩ ሙንከር ነገራቶችን የሰበሰቡ ይሆናሉ። አሉ አልሐፊዙ ነወዊ። እነዚህ ሙንከር የሆኑ ነገራቶች ምንድናቸው ፈየጅመዑነ ኡሙረን ሙንከራተን? ሙንከር የሆኑ ብዙ ነገራቶችን ይሰበስባሉ። ይህችን ንግግር በመናገራቸው እና ይህንን በማለታቸው ምን ምን? አንደኛ ሚንሃ ኢዕትቃዱሃ ሙስተሓበቱን፣ አንደኛ ሙስተሓብ ነው ብለ ማመናቸው። በሸሪዓ ሙስተሓብ ነው ተብሎ ያልመጣለንን ነገር እኛ እንዲሁ ዝም ብለን ተነስተን ሙስተሐብ ነው ማለት አይበቃልንም እና አንደኛ ሙስተሓብ ነው ማለታቸው። ሁለተኛስ ወሚንሃ ኢሃሙ ልዓዋሚ ዛሊካ፣ እራሳቸው ብቻ ሳይሆን ኢማሞች ብቻ ሳይሆን ዓዋሞቹ ራሱ ተራ የሆነው ማህበረሰብ እንኳን ይህንን ነገር እንዲያምኑ ማስደረግም ራሱን የቻለ የሆነ ሙንከር ነው። ያኒ ራሳቸው ሙስታሐብ ነው ብቻ ማለታቸው ሳይሆን ዓዋሙ ራሱ ሰባተኛው ቀን ሱረቱል አንዓምን የመጨረሻው ሁለተኛው ረከዓ ላይ መቅራት ሙስታሐብ ነው ብለው እንዲያምኑ ማድረግ። ሶስተኛው ደግሞ ወሚንሃ ተጥዊሉ ረክዓቲ ሳኒየቲ ዐለል ኡላ ወኢነማ ሱነቱ ተጥዊሉል ኡላ በምንሰግድበት ሰዓት ሁለት ረከዓ የሚሰግድ ከሆነ አንድ ሰው የመጀመሪያው ረከዓ ከሁለተኛው ረከዓ ረዘም ማለቱ ነው ሱናው። በተቃራኒው ግን እዚህ ላይ ምን ይሆናል? የመጀመሪያው አጠር ብሎ ሁለተኛው የረዘመ ነው የሆነው። ይህ ደግሞ ከሱና ተቃራኒ ነው የሆነው። አራተኛው ደግሞ ወሚንሃ ተጥዊሉ አለል መእሙሚን፣ መእሙሞች ላይ ማስረዘም የሚባለው ነገር ይከሰታል። አምስተኛው ወሚንሃ ሀዝረመቱል ቂራአ ቂራአውን በሚቀሩበት ሰዓት በትክክለኛ መልኩ ሐቆችን ጠብቀው ሳይሆን የሚቀሩት በችኮላ እንዲሁ የማነብነብ አይነት ቂራአ እንዲቀሩ ሰበብ ይሆናቸዋልና፣ እነዚህ ነገራቶች አንድ ላይ ስላሉ ይህንን ማለቱ ቢድዓህ ነው ይላሉ። ቢድዓ ነው ሲሉ ያው ከሙንከር ከሆነ ከሚጠላ የሆነ ቢድዓ ነው ብለው ተናግረዋል። አልሐፊዙ

ሱናው መጀመሪያ ላይ ሱረቱ ሰጅዳህን ሁለተኛው ላይ ደግሞ ሱረቱል ኢንሳንን መቅራት ነው። የጅሙዓ ቀን ሱበህ ሶላት ላይ ይህ ሱና ነው ሆኖ እሱና ሆኖ መጥቶልናል። ከዚህ በተቃራኒ ግን ስራዬ ብሎ ሰጅዳህ ማለትም ስጁድ ማድረግ የምናደርግበት የሆነን ምዕራፍ ያለበትን ምዕራፍ መርጦ እንደ ሱና ይዞ ጅሙዓ ቀን ሱበህ ሶላት ላይ እንደ ሱና ሆም ብሎ መቅራቱ ይህ ከሙንከር ከሆኑ ቢድዓዎች ነው ይላሉ። ምክንያቱም ከሱና ተቃራኒ ሆን ብሎ ሌላ እያመጣ ስለሆነ ማለት ነው። ካልፈለገ ሰውየው ቀስድ አድርጎ ሳይሆን እንደ አጋጣሚ ስጁድ ያለበትን ምዕራፍ ቢቀራ ቢድዓ ውስጥ ሙንከር የሆነ ቢድዓ ውስጥ ወደካ አይባልም። ላኪን ሆን ብሎ ከሱረቱ ሰጅዳህ ሌላ ያለችን ስጁድ ያለባት የሆነችን ምዕራፍን ፈልጎ መቅራቱ ይህ አይወደድም ይላሉ ማለት ነው። ስለዚህ እነዚህን የመሳሰሉ ሙንከር የሆኑ ቢድዓዎች ቁርአን ላይ ሊከሰቱ ስለሚችሉ ሌሎችም በአሁን በዘመናችን ላይ ደግሞ እየተከሰቱ ያሉ ነገራቶች አሉ። ስለ እነዚህም ከዚህ በፊትም ተነጋግረን ነበር። ቁርአንን በሚቀሩበት ሰዓት የሙዚቃ የሆኑ ነገሞችን ወይም ደግሞ ዜማዎችን እየወሰዱ ቁርአንን በዛ አይነት መልኩ በመቅራት የቁርአንን አሕካምን መጠበቅ ትተው የሙዚቃውን ዜማ ለመጠበቅ ሲሉ ታሕሪፍ ማድረግ ቁርአንን ቂርአውን ማበላሸት፣ ምንም ያክል ድምፁ ቢያምር፣ ምንም ያክል ዜማው ቢያምር የቁርአንን አሕካሞችን ተጅዊዱን፣ አሕካሙን ማለት ነው በሚያበላሽ አይነት መልኩ ከሆነ ይህም መጥፎ ነው ብለን ከዚህ በፊትም ተነጋግረናል። ስለዚህ አጠቃላይ መሻይኾቻችን ያመጡት እንዴት ነው? ከነቢያችን ዐለይሂ ሰላቱ ወሰላም ሶሓባዎች የተማሩት በምን አይነት መልኩ ነው? ሶሓባዎችም ከነሱ በኋላ ለመጡት ታቢዒአይኖች እንዴት ነው ያስተላለፉት እያሉ እኛ ዘንድ የመጣልን የቅራአህ አይነት ምን አይነት ነው የሚለውን መጀመሪያ ልናቅ ይገባናል ማለት ነው። ወደ እነዚህ አይነት ነገራቶች ከመግባታችን በፊት እውነት ሸሪዓ ይለዋል ወይስ አይለውም የሚለውን ነገር ማረጋገጥ እንዳለብን የሚያመላክት የሆነ ነገር ነው። በዚህ ፈስላቸው የነገሩን በቀጣይ ፈሱላቸው ደግሞ የሚነግሩን ፊ መሳኢለ ገሪበትን ተድዑል ሓጀቱ ኢለይሃ። አንዳንድ ገሪብ የሆኑ መስአላዎች አሉ፣ ቁርአንን በምንቀራበት ሰዓት የሚከሰቱ ማለት፣ በተለምዶ ኪታቦች ላይ በብዛት ላይገለጹ ይችላሉ። እንደዚሁም መሻይኮች በብዛት አያወሯቸውም። ሙደሪሶችን ብዙ ጊዜ የማይገልጿቸው የሆኑ ገሪብ የሆኑ መስአላዎችን የምናይ ይሆናል። በዚህ ፈሱል ደግሞ ማወቅ ስላለብን ማለት ነው። አንዳንድ አሕካሞችን ምን ማድረግ አለብን እነዚህ ነገራቶች ሲከሰቱብን ቁርአን እየቀራን ከሆነ የሚለውም ማለት ነው። እና ገሪብ የሆኑ መሳኢሎችን የሚጠቅሱበት የሆነ ፈስል ነው። እና ምን ይላሉ? ሚንሃ፣ ከነዚህ ገሪብ ከሆኑ መስአላዎች ውስጥ ምን ይገኛል? አነሁ ኢዛ ካነ የቅረኡ ፈዓረደ ለሁ ሪሑን፣ አንድ ሰው ቁርአን እየቀራ ከሆነና ነፋስ ካስቸገረው ምን ያደርጋል? ምን ያደርጋል

ዘግተን ከዛ በኋላ ያ ነገር ሲያልቅ መሆን አለበት፣ ወደ ቅራአው የምንመለሰው ማለት ነው። ይህንንም ሐዲስ ሙስሊም ዘግበውልናል። እዚህ ላይ ይህንን መስአላ በምናነሳበት ሰዓት ተያይዞ አንድ የሚነሳ የሆነ መስአላ አለ። እጅግ በጣም ሙሂም እና አስፈላጊ የሆነ መስአላ ነው። ዑለማዎች ምን ይላሉ? ይህ ሐዲስ በተለያዩ ሪዋያዎች ተዘግቧል። ከነዚህ ሪዋያዎች ውስጥ አሁን የጠቀስነው ሐዲስ ሙስሊም የዘገቡት ሪዋያ ነው።

ምክንያቱም ነቢዩ ዓለይሂ ሰላቱ ወሰላም ምናሉ ወላ የቁል አህን አህ አህ አይበል፣ በሚያዛጋበት ጊዜ ብለዋልና። አህ የሚለው ቃል የአላሁ ተዓላ ስም አይደለም ስንል በዚህ ሐዲስ ብቻ ሳይሆን በጣም ብዙ ማስረጃዎች ስላሉ ነው። ወደ እሱ እንመጣበታለን። ለመሆኑ እነዚህ አህ የሚለው ቃል የአላሁ ተዓላ ስም ነው ብለው የሚናገሩ ሰዎች በምን ሐዲስ ነው ደሊል የሚያደርጉት?

ወደሚለው እንመለስ። አረቦች በመዕጀሞቻቸው ላይ ወይም ደግሞ በዲክሽናሪዎቻቸው ላይ እንዳስቀመጡት እኒን የምትለው በሉጋ እጅግ በጣም ብዙ ቃላቶችን በውስጧ ትይዛለች። ማቃሰትን የሚያመላክቱ የሆኑ ቃላቶች እጅግ በጣም ብዙ ናቸው። ከነዚህ ውስጥ አህ የሚለው ይገኝበታል። አዋህ፣ አዋህ፣ አወታህ፣ አህ ያለ መድ ማለት ነው። አህ የሚለው እነዚህን የመሳሰሉ የሆኑ ቃላቶችን ለማቃሰት ምልክት ናቸው ብለው አስቀምጠዋል። ታዲያ ከነዚህ ቃላቶች ውስጥ ተመርጦ አህ ለምን የአላህ ስም ነው ተባለ? ለምን አዋህ የሚለው ቃል ወይም ደግሞ አወታህ የሚለው ቃል ወይም ደግሞ አዋህ ወይም ደግሞ አዋህ እነዚህን የመሳሰሉ ቃላቶች የአላህ ስም ናቸው ለምን አልተባለም? ይህ መልስ የሌለው ጥያቄ ነው። ይዘን ከመሰረቱ ሐዲሱ መውዱዕ ነው ብለናል። ሁለተኛ ደግሞ አኒን ነው ያሉት ነቢዩ ዓለይሂ ሰላቱ ወሰላም ከተባለ አኒን ነው የአላህ ስም ነው ያሉት ከተባለ ከነዚህ ቃላቶች ውስጥ ተመርጦ አህ ለምን ተመረጠ? ሁለተኛ ደግሞ ነቢዩ ዓለይሂ ሰላቱ ወሰላም እንዲህ አይነት በጣም የወረደ የሆነን ንግግር እንዴት ይናገራሉ? ወደሳቸው ማስጠጋቱም ሕክሙስ ምንድን ነው? አላሁ ተባረከ ወተዓላ ደግሞ ብሎናል፣ ስሞች በሙሉ መልካም ነገር የሚያመላክቱ ናቸው፣ ሙሉእነትን የሚያመላክቱ ናቸው ብሏል። አላህ ምን ብሎናል? ወሊላሂል አስማኡል ሁስና ፈድዑሁ ቢሃ። አላሁ ተዓላ ሙሉእነትን የሚያመላክቱ የሆኑ ስሞች አሉት። አህ ታዲያ ምኑ ነው ሙሉእነትን የሚያመላክት? ከቁርአኑ ጋር ሙሉ ለሙሉ የሚጣረስ የሆነ ንግግር ነውና ይህንን ልንጠነቀቀው ይገባናል ማለት ነው። እኛ ዚክር ማድረግ ከፈለግን ከመሰረቱ የአላሁ ተባረከ ወተዓላን ስሞች ሙሉን ተጠቅመን ጨርሰናል፣ ወደሌለ ወደ መውዱዕ ወደሆነ ነገር የምንሄድ ከመሰረቱ አላህ የሚለውን ቃል በትክክል ዚክር እያረግንበት ነው። ወደ አህ ወደሚል ከመሄዳችን በፊት ሌሎችንም ስሞችንስ በትክክል ዚክር አድርገንባቸዋል? ሌላን ነገር ከመፈለጋችን በፊት ስለዚህ በዚህ ሀዲስ የምንረዳው አህ የሚለው ቃል ምን አይደለም፣ የአላሁ ተዓላ ስም አይደለም። በሌላም ሪዋያ ነቢዩ ዐለይሂ ሰላቱ ወሰላም ያሉት ነገር አለ። ኢዛ ተሳአበ አሐዱኩም ፈላ የቁል አህ አው ሃህ። ምክንያቱም እነዚህ ቃላቶች የድካምን፣ የመሰላቸትን ወይም ደግሞ እንቅልፍ የመያዝን ወይም ደግሞ አንዳንዴ በጣም የሰው ልጅ ሲጠግብ የሚያሳየው የሆነ ነገር ነውና እነዚህ ነገራቶች ደግሞ ምሉእነትን አያመላክቱም፣ ጎዶሎነትን ነው የሚያመላክቱት። የአላሁ ተዓላ ስም በጭራሽ ሊሆን አይችልም ማለት ነው። ኢንሻ አላሁ ተዓላ የጀመርነው ወደ ጀመርነው ፈስል እንመለሳለን። የጀመርነው ፈስል ገሪብ የሆኑ መሳኤሎችን በመጥቀስ ላይ ነው የምንገኘው። ቀጣዮቹ መሰአላዎች ምንድናቸው የሚለውን ኢንሻ አላሁ ተዓላ